የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት አመታዊ ሪፖርት በበጀት አመቱ የተከናወኑትን ዋና ዋና ተግባራትና የተመዘገቡ ስኬቶችን በዚህ ጉባኤ ፊት ለማቅረብ ስለተፈቀደልን እናመሰግናለን። ሐዋርያው ወእነግ ረክሙ አሐዊነ ጸጋ እግዚአብሔር ዘተዊ ባለቤተ ክርስቲያን ዘመቄዶንያ እስመንብዛ መከራ ህማሞሙ ፈድፈደ ፍሳሐ ሆሙ ወምስለ እመቀን እዴቶሙ ፈድፈደ ፍሳሐ ብሎሙ ወንድሞች ሆይ ለመቄዶንያ አብያተ ክርስቲያናት የተሰጠውን የእግዚአብሔርን ጸጋ እናስታውቃችኋለን፣ በብዙ መከራ ተፈትነው ሳሉ የደስታቸው ብዛትና የድህነታቸው ጥልቅነት የልግስናቸውን ባለጠግነት አብዝቷል እንዳለው ተስፋ ስዱዳን ክርስቶስን ተስፋ አድርገው ከሀገራቸው የተሰደዱ ነገር ግን ቤተ ክርስቲያናቸውን ያልተዉ በመከራ ውስጥ ብዙ ደስታ ያላቸው በስደት ምድር ተባርከው በጸሎታችሁ የበዙት የሰፉት ልጆቻችሁ ያሉበት የደቡብና ምዕራብ አፍሪካ ሀገረ ስብከት ሪፖርትን ባጭሩ አቀርባለሁ። ይህ ሪፖርት ቤተክርስቲያኒቱን በማስፋፋት ወንጌልን በማዳረስና ምዕመናንን በመንፈሳዊ ግንባታ ረገድ የተደረጉትን ጥረቶች ባጭሩ የሚያሳይ ነው። አንድ ስብከተ ወንጌል፣ መንፈሳዊ ጉባኤያትና ስልጠና የሀገረ ስብከቱ ዋነኛ ተልዕኮ የሆነው ወንጌልን የማዳረስና ምዕመናንን የመገንባት ስራ በትጋት የተከናወነበት ስኬታማ ዓመት ነበር። የመምህራነ ወንጌል ተሳትፎ፤ ከሀገረ ኢትዮጵያ ብቁ መምህራነ ወንጌል በተደጋጋሚ በመጋበዝ ወርሃዊና ሳምንታዊ መንፈሳዊ ጉባኤያት በሁሉም አጥቢያዎች ተዘጋጅተዋል። የሰንበት ጉባኤያት ቀጣይነት፤ ከሁሉም አጥቢያ አብያተ ክርስቲያናት ጋር በመነጋገር ሳምንታዊ የሰንበት ጉባኤያት ያለማቋረጥ ቀጣይነት ባለው መልኩ ሲካሄዱ ቆይተዋል። ልዩ ስልጠናዎች በፕሪቶሪያ ጆሐንስበርግና በሌሎች አጥቢያዎች ለወጣቶች፣ ለዲያቆናት፣ ለወላጆችና ለካህናት ግንዛቤ ማስጨበጫ ትምህርቶች ተሰጥተዋል። በተለይም ከቅድስት ስላሴ መንፈሳዊ ኮሌጅ መምህራን በመጋበዝ ስልጠናው ተዘጋጅቷል። የደቡብ አፍሪካ ዜጎች አገልግሎት በደቡብ አፍሪካ የደቡብ አፍሪካ ዜጎች የሆኑ ኦርቶዶክሳዊያን ካህናትና ምዕመናን ያሉ ሲሆን በቋንቋቸው የሚቀድሱ የሚያገለግሉ፣ የሚያስተምሩ ከ ከሰላሳ በላይ ደቡብ አፍሪካውያን ቀሳውስት ከአስራ ሁለት በላይ ደቡብ አፍሪካውያን ዲያቆናትና በሺዎች የሚቆጠሩ ምእመናን ያሉ ከአስራ ስድስት በላይ የደቡብ አፍሪካ ዜጎች ብቻ የሚገለገሉባቸው ቤተ ክርስቲያን ያሉበት ሀገረ ስብከት ነው በፖርት ኤልዛቤት ለሚገኙ የደቡብ አፍሪካ ዜጎች በቋንቋቸው የቤተ ክርስቲያኗን ዶግማና ቀኖና ትውፊት የሚያስተምር ካህን ተመድቦላቸው እየተማሩና አገልግሎት እየፈጸሙ ይገኛሉ። የአንድነት ጉባኤያትን በተመለከተ አምስት አጥቢያዎችን በህብረት ያሰባሰበ ትልቅ መንፈሳዊ ጉባኤ በመሲና ቅዱስ አማኑኤል ቤተ ክርስቲያን ተካሂዷል። ሁለት አብያተ ክርስቲያናትን ማስፋፋትና ማደስ ቤተ ክርስቲያንን ከመከራየት ሸክም በማውጣትና የአገልግሎት ቦታዎችን በማስፋፋት ረገድ የላቀ ውጤት ተመዝግቧል። ተጠናቀው አገልግሎት የጀመሩ አብያተ ክርስቲያናት በ2 17 የበጀት ዓመት አራት አዳዲስ አብያተ ክርስቲያናት ተጠናቀው አገልግሎት ጀምረዋል። አንደኛ ማንፍሬ ቅዱስ ገብርኤል፣ ግንባታው ተጠናቆ በብፁዕ አቡነ ሪያቆስ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ተባርኮ ቅዳሴ ቤቱ ሰኔ 19 2017 ዓ.ም ተከብሯል። ቤጋ ስፖርት ኢየሱስ ቤተ ክርስቲያን መቃረቢያ ቤተ ክርስቲያን ተሰርቶ ታቦተ ኢየሱስ ገብቶ የቅዳሴ አገልግሎት እየተሰጠ ይገኛል። ኡምታታ ቅድስት ልደታ ለማርያም ከመቃኛው ቤተ ክርስቲያን ታቦተ ሕግ ገብቶ ቅዳሴ እየተቀደሰ ይገኛል። የዊት ባንክ ደብረ ኃይል ቅዱስ ራጉኤል ቤተ ክርስቲያን ከ8500 ካሬ ላይ በተገዛ ቦታ ላይ መቃረቢያ ተሰርቶ በብፁዕ አቡነ ሄኖክ የአገረ ስብከታችን ሊቀ ጳጳስ ቡራኬ ተፈጽሞለት አገልግሎት ጀምሯል። በግንባታ ላይ ያሉና ትኩረት ተሰጥቷቸው እየተሰሩ ያሉ አብያተ ክርስቲያናት አንደኛ ማፍኬን ቅዱስ ገብርኤል ቤተ ክርስቲያን የሕንፃ ግንባታው ሥራ በተጠናከረ ሁኔታ እየተከናወነ ይገኛል። ሁለተኛ ራስተንበርግ መካነ ሰማይት ቅድስት አርሴማ ወተክለ ሃይማኖት ካቴድራል ብፁዕ ወቅዱስ አቡነ ማትያስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለሃይማኖት ወደ ሀገረ ስብከታችን በመጡበት ጊዜና ምድሪቱን ሀገረ ስብከቱን በኪደተ እግራቸው በባረኩበት ጊዜ የመሰረት ድንጋይ ያኖሩበት ከዚህ ቀደም የፕሮቴስታንት እምነት ተከታዮች አምልኮ መፈጸሚያ የነበረ ካቴድራል ቤተ ክርስቲያናችን በግዢ ያገኘች ሲሆን ይህ በግዢ የተገኘ ቤተ ክርስቲያን መካነ ሰማያት ቅድስት አርሴማ ወተክለ ሃይማኖት ካቴድራል ከዚህ በፊት ይገለገልበት ከነበረው ቤተ ክርስቲያን ወደ አዲሱ ካቴድራል እንዲገባ እድሳት እየተደረገለት ይገኛል። በቅዱስነታቸው የመሰረት ድንጋይ ከተቀመጠና ካቴድራል ተብሎ ከተሰየመ በኋላ ይህን ታላቅ የህንፃ ፕሮጀክት ግንባታው በመጠናቀቅ ላይ የሚገኝ ሲሆን ከወራት በኋላ በብፁዕ አቡነ ሄኖክ የአገረ ስብከታችን ሊቀ ጳጳስ ተባርኮ አገልግሎት ለመስጠት በዝግጅት ላይ ይገኛል። ሶስት የአዳዲስ አማንያን ጥምቀት። የወንጌል አገልግሎት ፍሬ ሆኖ ቤተ ክርስቲያናችን በዋናነት የተላከችበት አገልግሎት ሲሆን፣ ቤተ ክርስቲያኗ በምእመናን ቁጥርና በመንፈሳዊ ጥንካሬ በዚህ የበጀት ዓመት እድገት አስመዝግባለች። አንደኛ ጥምቀት በደቡብ አፍሪካ የሚገኙ ደቡብ አፍሪካውያን ዜጎች መካከል በየጊዜው አዳዲስ ምዕመናንን የማጥመቁ ተልእኮ ተጠናክሮ ቀጥሏል። በቋንቋቸው የሚሰበኩ በቋንቋቸው የሚቀድሱ በቋንቋቸው የሚያገለግሉ አገልጋዮችንም የማፍራት ስራው እንዲሁ ተጠናክሮ ቀጥሏል። በዚህ ዓመትም በርካታ ደቡብ አፍሪካውያን የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን እምነት ተከታይ ሆነው ተጠምቀዋል። በመናፍቃን አስተምሮ ተሳስተው ከእናት ቤተክርስቲያን ተለይተው የነበሩ 89 ኢትዮጵያውያን ምዕመናን በሀገረ ስብከቱ አባቶችና መምህራን ጥረት ስህተታቸውን ተረድተው በንስሐ ወደ እናት ቤተ ክርስቲያናቸው ተመልሰዋል። ይህም የቤተ ክርስቲያናችን ታላቅ ስኬት ነው። ማይረገ ክህነትን በተመለከተ ብፁዕ አቡነ ሪያቆስ የአዲስ አበባ የሀዲያና ስልጤ ሀገረ ስብከት ሊቀጳጳስ ሰላሳ አንድ የዲቁናና ዘጠኝ የቅስና ማዕረግ ሰጥተዋል። ብፁዕ አቡነ ሄኖክ የሀገረ ስብከታችን ሊቀጳጳስ ለ21 ደቀ መዛሙርት የዲቁና ማዕረግ ሰጥተዋል። በድምሩ 52 ዲያቆናትና ዘጠኝ ቀሳውስት ብቁ ሆነው ለአገልግሎት ተሰማርተዋል። የአገልጋዮች ምደባ በብፁዕ ወቅዱስ አቡነ ማትያስ ፓትርያርክ መልካም ፈቃድና ቡራኬ ማንፍሬ ቅዱስ ገብርኤል ፖርት ኤልዛቤት ቅድስት ኪዳነ ምሕረትና ኡምታታ ቅድስት ልደታ ቤተ ክርስቲያን አስተዳዳሪዎች ከኢትዮጵያ ተመድበው በአገልግሎት ላይ ይገኛሉ። አራት በግንቦቱ ርክበ ካህናት በቅዱስ ሲኖዶስ ውሳኔ በመንፈስ ቅዱስ ፈቃድ ብፁዕ አቡነ ህርያቆስ ወደ አዲስ አበባ ሀገረ ስብከት፣ ብፁዕ አቡነ ሄኖክ ሀገረ ስብከታችንን በአባትነት እንዲመሩ የተመደቡ ሲሆን ሀገረ ስብከቱን ለዓመታት በአባትነት የመሩት ብፁዕ አቡነ ሪያቆስ በሰኔ 22 2017 ዓመተ ምሕረት በሀገረ ስብከታችን ባሉ አጥቢያ አብያተ ክርስቲያናት አስተዳዳሪዎችና አገልጋዮች እንዲሁም ምእመናን በዓል በማድረግ በክብር ተሸኝተዋል። የብፁዕ አባታችን አቡነ ሄኖክ አቀባበል ቅዱስ ሲኖዶስ ለሀገረ ስብከታችን አባት የሆኑ ዘንድ የመደባቸው ብፁዕ አቡነ ሄኖክ ሐምሌ 10 ቀን 2018 ዓመተ ምሕረት። ከብፁዕ አቡነ እንጦንስ ጋርና ከሌሎችም አገልጋዮች ጋር በመሆን በኦርታምቦ ኤርፖርት ሲደርሱ የሀገረ ስብከቱ የስራ ኃላፊዎች፣ ካህናት አባቶች እንዲሁም በርካታ ምዕመናን፣ የሰንበት ትምህርት ቤት ወጣቶች በክብር ከተቀበሏቸው በኋላ በጆሐንስበርግ ጽርሐ ጽዮን መድኃኔዓለም መንበረ ጵጵስና ካቴድራል ለሀገረ ስብከቱ የተመደቡትን አባት ምዕመናኑ በደስታ ተቀብለዋል። ከዚያ ጊዜ ጀምሮ ሀገረ ስብከቱን በአባትነት በማስተዳደር ላይ የሚገኙ ሲሆን ለሐዋርያዊ አገልግሎት ከተመደቡበት ጊዜ ጀምሮ በሁሉም የደቡብ አፍሪካ አካባቢዎች በመገኘት ቃለ ምዕዳን እና መመሪያ በመስጠት መንፈሳዊ አገልግሎት በማከናወን ላይ ይገኛሉ። ይህም ማለት በፕሪቶሪያ ቅድስት ኪዳነ ምሕረት ቤተ ክርስቲያን፣ በደርባን ቅዱስ ገብርኤል፣ በኬፕ ታውን ደብረ ምሕረት መድኃኔ ዓለም፣ በፍሪናሄ ማይደረስባት ቅድስት ልደታ በፖርት ኤልዛቤት ኪዳነ ምሕረት በዊት ባንክ ደብረ ኃይል ቅዱስ ራጉኤል እንዲሁም በጎረቤት አገር ስዋዚላንድ ቅዱስ ሩፋኤል በመገኘትና ምዕመናንን በማጽናት ሐዋርያዊ አገልግሎት በማከናወን ላይ ይገኛሉ አምስት ተጨማሪ ተግባራትና ዕቅዶች የሀገረ ስብከቱ ጽፈት ቤት በግዢ የተገኘ ሲሆን ጽፈት ቤቱ ተመርቆ ለአገልግሎት በአሁኑ ሰዓት ዝግጁ ሆኗል ሌላው በመጨረሻ የምንገልጸው እጅግ የሚያስደስተው ተግባር በብሉ ፎንቴን መንበረ ጸባኦት ቅድስት ስላሴ ገዳም ብፁዕ ወቅዱስ አቡነ ጳውሎስ ፓትርያርክ ርእሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት የዓለም አብያተ ክርስቲያናት ፕሬዚዳንት ገዳሙን በገደሙበት ጊዜ በአደራ ጭምር አስተላልፈው የነበሩትና መምህራንን በመላክ ጭምር ሲተጉበት የነበረው የቅዱስነታቸው ራእይ እንዲሁም ብዙ ቅዱስ አቡነ ማትያስ ፓትርያርክ ርሰድቃነ ኢትዮጵያ ሊቀ ጳጳስ ዛክሱም ወጨጌ ዘመን በረተክለ ሃይማኖት በሀገረ ስብከታችን ለቡራኬ በተገኙበት ወቅት አደራ ያስተላለፉበት በብሉ ፎንቴን መንበረ ጸባውት ቅዱስ ስላሴ ቤተ ክርስቲያን የካህናት ማሰልጠኛ ለመገንባት ቅድመ ዝግጅት ተጠናቋል። በዚያ የሚገኙ ኢትዮጵያውያን ብቻ ሳይሆኑ ደቡብ አፍሪካውያን ካህናት፣ ምዕመናንና ዲያቆናት የሚሰለጥኑበት የሀገራችን የኢትዮጵያ እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትውፊት፣ ቀኖና፣ ዶግማ፣ ስርዓተ አምልኮና ባህል የሚንጸባረቅበት የካህናት ማሰልጠኛ በሚቀጥለው የሰበካ መንፈሳዊ ጉባኤ ሪፖርት ለማድረግ ስንመጣ ተጠናቆ ሪፖርት እንደምናደርግ ተስፋ እናደርጋለን። ማጠቃለያ፣ በአጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የደቡብና ምዕራብ አፍሪካ ሀገረ ስብከት በሪፖርት ዓመቱ በዋናነት አራት አዳዲስ አብያተ ክርስቲያናት ተመርቀው ተከፍተዋል። ለዚህ ጉባኤ ለማስረዳት የምፈልገው በደቡብ አፍሪካ ሀገረ ስብከት የሚገኙ ከ30 በላይ አጥቢያዎች ሁሉም በሚባል ደረጃ ከጥቂት አጥቢያዎች ውጪ ቤተ ክርስቲያን በግዢ የገዙ ንብረትነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሆነ እና ለመዋቅሩ ታዘው መዋቅሩን ጠብቀው የሚኖሩ መሆናቸው ሀገረ ስብከቱ ሥራውን በአግባቡ እንዲያከናውን ከጠቅላይ ጽሕፈት ቤቱ ጋር ተገቢ የሆነ ግንኙነት እንዲኖረውና ቤተክርስቲያናችን በዚያ ያሉ ምእመናን ወንጌልን ለማዳረስ ምቹ ሁኔታ የፈጠረ በመሆኑ በዚያ ሀገር የሚገኙ የመንግስት ተቋማት ሁሉ ለሚያደርጉልን አስተዋጽኦ ይህ ጉባኤ እንዲያመሰግንልን በትትና ጠይቃለሁ። አራት አዳዲስ አብያተ ክርስቲያናት በመክፈት የካቴድራሉን ግንባታ በማፋጠን 39 ከእናት ቤተ ክርስቲያን ተለይተው የነበሩ በንሳ ወደ ቀድሞ ቤታቸው በመመለስና 52 ዲያቆናትን እና ዘጠኝ ቀሳውስትን በማብቃት በበርካታ መስኮች ስኬታማ ዓመት አሳልፏል። የወንጌል አገልግሎት እንዲያድግና የቤተ ክርስቲያናት ምሰሶዎች እንዲጠነክሩ የተደረገው ጥረት ፍሬ አፍርቷል። በመጨረሻም ከሀገረ ስብከታችን ለጠቅላይ ቤተ ክህነት የፐርሰንት ክፍያ 113989 ራንድ ወይም 1 ነጥብ 1 ሚሊዮን ብር ገቢ ማድረጋችንን እየገለጽን ብፁዕ የሀገረ ስብከታችን ሊቀ ጳጳስ ብፁዕ አቡነ ሄኖክ ስሊፑን ለብፁዕ አቡነ ሳዊሮስ የጠቅላይ ቤተክህነት ስራ አስኪያጅ እንዲያስረክቡልን በትሕትና ጠይቃለን።